አንቺ ስላለቀሽ በጣም ተጎድተሻል ማለት አይደለም። ከምንም በላይ እንደምወጣ ታውቃለህ። ለቱ ጭምር ፈልግ ምሽ ስነ ስርዓት ይኖርሽ ስለቶቼ እንድታወሪ አልፈለግም። ስለዚህ አንታወቅም፣ አታውቂኝም፣ አላውቅሽም። ስለ እኔ ክፉ እንድታወሪ አልፈለግም። በጣም ፎከርሽ። ያዙኝ ነገር ያለውን ነገር ሰውነትቻልክ ዝም በል አይ ነው አንቺ ዝም በል። እሺ ማን እንደሆንኩ እንኳን አላወቅሽ። ማንነቴን ማወቅ ደሞ የከፈል የፈለግሽ አሳይሻለሁ። ከዚህ በኋላ እንድታቅልኝ የሚፈልገው ነገር እንደምወደና እንደማከብድ ነው። ገብተሃል ነው በጣም በጣም በጣም ከምንም በላይ እንደምወድ አይወቅ። ሰላም ሰላም፣ እንዴት ናቸው? ወደ ቤተሰቦቻችን እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ይብዛልኝ። ያው ሰሞኑን እየተፈጠረ ያለውን ነገር እያያችሁ ነው ቀን በቀን እንደገና ነገሮች ባሰብ ነው። ልክ እየሄዱልን አይደለም። ሰላም እንፈጥራለን ብለን የምናደርጋቸው ነገሮች የባሰ ነገሮችን እያባባሰና ችግር እየፈጠረ ነው ያለው። በተለይ እኔጋ ሄወቴላይ በጣም ብዙ የማልጠብቃቸውን ነገሮች እየተፈጠሩ ነው። በቤተሰብ ደረጃ፣ በጓደኛ ደረጃ፣ በብዙ ነገር ብዙ ነገር እያጣሁኝ ነው። ቤተሰቦችም በዚህ ነገር ደስተኛ አይደሉም። እኔም ደግሞ ሁሉም ሰው እንዲደሰት ማድረግ አልችልም። መጀመሪያ መቅደም ያለበት የኔ ደስታ ነው። እኔ ደግሞ ደስተኛ ለመሆን ያው ምን እንደምፈልግ ታውቃላችሁ። ያንን ነገር ማድረግ አልቻልኩም። ይሄ መሆን ያልቻለው ደግሞ በፍሬ ምክንያት ነው። ምክንያቱም እኔ እንጃ ፍሬ ምን እያሰበ እንደሆነ ማወቅ አልቻልኩም። አያወራም፣ አይናገርም። የባለፈውን ቪዲዮ ማየታቸዋል። መጥቼ ሁሉንም ነገር አውርቼው እኔ ሄድኩት። ምንም ምላሽ መስጠት አልፈለገም። ያው እሱ ይመስለኛል ሁሉንም ነገር ማጣት አልፈለገም። በሁሉም በኩል ደስተኛ መሆን ነው የፈለገው። የሰው ልጅ ደግሞ ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም አይደለ? ስለዚህ ማድረግ ያለበትን መወሰን ያለበትን መወሰን አለበት። አሁንም የመጣሁት ትክክለኛ ውሳኔውን እንዲናገር ነው። ምክንያቱም ውሳኔውን እንዲነግረኝ ከዚህ በፊት ነግር የሆነ የሄድኩት ዛሬ ደግሞ ትክክለኛ ውሳኔውን እንዲነግረኝ ይፈልጋለሁ። ኤፍሬም ማለት በጣም ራስ ወዳድ እየሆነ ነው። በጣም ሁለት ሁለት ቦታ መርገጥ ነው የፈለገው፣ እና ያ ደግሞ አያስኬድም። ማንም ሰው ሁለት እግር አለኝ ብሎ ቅድም እንዳልኩት ሁለት ዛፍ ላይ አይወጣም። አንዱ መምረጥ አለበት። ለህይወቱ ይመቸኛል፣ ያስፈልገኛል፣ ይጠቅመኛል ብሎ የሚያስበው መምረጥ አለበት። እዚህ ጋር እኔን ካልመረጥከኝ ወይ ከኔ ጋር ካልሆንክ ያለ ሰው የለም። እኔ ውሳኔው ማወቅና እኔ ጋር መሆን ካልፈለገም በጊዜ ነገሮችን ማድረግ ስለምፈልግ ነው። ምክንያቱም በጣም እየተጎዳው ነው። አሁን ላይ እዚጋ መጥቼ ቁሜ ስላወራ ምናምን እየተጎዳ አይደለም። ወይም ደግሞ ምንም እንዳልተሰማኝ መሆን አልችልም። ምክንያቱም በየቀኑ ቪዲዮዎች ያለው እየተፈጠሩ ያሉትን ነገሮች ያለው ቤዛ ጋር ያለውን ነገር እያዩ ነው ቤዛም የራሱ የሆነ ምክንያት እየተናገረች አይደለም። እኔ አላቅም ለምን እንደማትናገር መፍረድ አልችልም። እዚህ ጋር አታቀኝም አላቃትም ትክክለኛ ምክንያት ይኖራታል ብዬ ተስፋ አደርጋለሁ። ግን የራሱ የሆነ ምክንያት ያለው ሰው ምክንያቱም ተናግሮ ችግሩ መፍታት እንጂ ያለበት እዚች ጋር መጡ ሌላ ነገር ማውራት ምናምን አስፈላጊ ነው ብዬ አላስብም። እንደ ሀሳብ ማለት ነው። እና መናገር ያለብሽ ነገር ተናግረሽ ልጁም በአንድ ልብ ወደ ውሳኔ እንዲገባ ብታደርጊው ደስ ይለኛል። ኤፍሬምም ሌላውም ሰው ላይክ በቃ ማለት በጣም ስንወዳቸው በጣም ስንፈልጋቸው መሄጃ ያጣን ምንም በቃ ከነሱ ውጭ ማሰማ እንችል ምናምን ነው ይመስላቸው። እና አንዳንዴ የወደደም ልብ ይጠላል። ኦቨር ነገሮች ሲደራረቡብን በጣም የወደድነው ሰው ሁሉ የምንጠላበት ሰዓት ይመጣል እ አሁን እዛ ስሜት ነው ያለሁት፣ ግራ መጋባት ውስጥ ነው ያለሁት። ምክንያቱም ይህ ልጅ ለእሱ በጣም ጥሩ ስሜት አለኝ አሁንም። ቢሆን እሱ እንዲጎዳ፣ እሱ እንዲያዝን አልፈልግም። ከጎኔ ቢሆን በጣም የምፈልገው ሰው ነው ለህይወቴ ሌላው ቢቀር እየተጨቃጨቅን እንኳን ካጠገቤ ሲሆን ደስታ የሚሰጠኝ ሰው ነው። በቃ ዝም ብሎ ከጎኔ ሲሆን እንኳን ደስተኛ ሆናለሁ። አለ ከጎኔ ነው ብዬ አስባለሁ። እና አንዳንዴ ለመጨቃጨቅ ሁሉ የምጠራበት ጊዜ አለ። እሱን ለማየት ለማግኘት ዝም ብዬ በቃ አለ አይደለ፣ ከፋኝ ስለው ይመጣል ወደ እኔ እና ያንን ነገር አድርጌ አውቃለሁ። እሱን ላለማጣት እና እሱን ለማየት ስፈልግ ማለት ነው። እና በዚህ ልክ ደግሞ አንዳንዴ መጥላት እንችላለን። ለፍቅር ብዬ ነው ክብሬን ዝቅ ያደረግኩት እንጂ ይሄን ያክል ክብር የሌለኝ ሴት ቤተሰብ የሌላ ሴት ሆኜ አይደለም። ፍቅር ለፍቅር ዝቅ ማለት ደግሞ ለእኔ ትልቅ ነገር ነው። ያፈቀረ ልብ መጥላት ይችላል። ማወቅ ያለብህ ኤፍሬም፣ ይሄንን እዚህ ጋ የምነግርህ ነገር ባፈቀርኩ ልክ ደግሞ ልጠላ እችላለሁ። በዛው ልክ ደግሞ ዛሬ አፍቅሬ ያለው ነገ ደግሞ አንተ እኔን ልትፈልገኝ ትችላለህ። ሁሌ የተፈላጊውን አትቀጥል። ሁሌ አንተ ብቻ ትክክሉን አትቀጥል። ከዚህ በላይ ምን ማለት እንዳለብኝ አላቅም። ይሄንን እንድታቅ ፈልጋል ይመስለኛል። ይሄ አልገባም። አንተ የመሰለህ ሁሌ እያለቀስኩ ሁሌ አንተን እየለመንኩ ሁሌ ለአንተ ዝቅ ብዬ ምናምን የምኖር ነው የመሰለህ እና ይሰለቻል በጣም ሁሉም ነገር ይሰለቻል። ሌላ መጨመር የምፈልገው አንዱ ነገር ኮመንት እያየኝ ነበር። አንቺ ነሽ መሀላችሁ ያለሽ አንቺ ነሽ እንደዚህ ያደርግሽ ደግሞ ዛሬ ልታለቅስ ነው ምናምን እኔ ይሄ ምንም እኔን እንትን የሚለኝ ነገር አይደለም። ምክንያቱም እስከዛሬ ባለቀስኩት ምንም አይቆጨኝም። ምክንያቱም ለፍቅር የምወደውን ሰው ለማግኘት ያለቀስኩት እኔ አላቅም። ፍቅር አልገባችሁ ብሎ ይሁን አላቅም፣ ወይ ደግሞ እኔ ላለመረዳት ልባችሁን እንትን እያላችሁ ይሁን አላቅም። በእርግጠኝነት ሁላችሁ ማፍቀራችሁ ታውቃላችሁ። ይህ ተስፋ አረጋለሁ። የሚያፈቅር ልብ፣ ቅን ልብ ካላችሁ ሁን እያርኩት ያለሁት እና አሁን ያለሁበት ሁኔታ ይገባችኋል። አሁን ላይ እኔ ፍቅር ላይ ስለሆንኩኝ ማንንም የምሰማበት ሰዓት ላይ አይደለሁም። የራሴን ጭንቅላትና የፍሬምን ላገኝበት የምችለውን መንገድ ብቻ ነው እየተከተልኩ ያለሁት ይሄንን ደግሞ እንደ ጅልነት ነው እየቆጠራችሁት ያላችሁት እናንተ ብቻ ሳይሆን ኤፍሬምም ማለት ነው። እኔ አይደለሁም ጅል። የባለፈው ቪዲዮ ላይ አይታችኋል። አኗር ህፃን ነህ አንተ ምናምን ሲጀምር ህፃን አንተ ራስን። ኤፍሬም ይሄን ቪዲዮ ታይዋለህ። በእርግጠኝነት መወሰን ያልቻልክ በሁለት ሰዎች ላይ ለመቀለድ፣ በሁለት ሰዎች ሀዘን ላይ ለመሳቅ፣ የራስን ደስታ ለማግኘት እየሞከርክ ያለ ህፃን አንተ ነህ። እዚህ ጋር ትልቅ ሰው ብትሆንና አስተዋይ ሰው ብትሆን ኑሮ ተወስን ነበረ። ሌላ ሰው ላይ ከመፍረድ የራስህ ህይወት ሲበላሽ ሌላ ሰው ላይ ሄደህ አንተ እንደዛ አረከኝ አንቺ እንደዛ አረክሽኝ ከማለት እራስህ የራስህን ህይወት ማስተካከል ትችላለህ። በዛ የትናንትና ቪዲዮ እያየሁኝ ነበር ኤደን ጋር ምናምን እያልሽ ነው። እኔ ሲጀመር ከቪዲዮ ውጭ በአካል አግኝቻትም አላውቅም አይቻትም አላውቅም። ስለእኔ እንደዛ ለመናገር ለምን እንደደፈረችም አላውቅም። ለፍቅር ብዬ ዝግ አልኩ እንጂ ይሄን ያክል ክብር ያጣሁት ሴት አይደለሁም። ማንም ሰው እየመጣ አፉ የሚከፍትብኝ ሰው አይደለሁም። እና መናገርም ፈልጊውን በቀጥታ ለኔ መናገር ትችላለሽ። ሚዲያ ላይ ወጥሽ አጓጉል የሆነ ትክክል ያልሆነ ነገር እንድትናገር አልፈልግም። መልእክት ነው። ምክንያቱም ይሰለቻል፤ የሰው ልጅ ከአቅሙ በላይ ይሆናል። እና ማናችሁም እየመጣችሁ ምንም ነገር እንድትናገሩ አልፈልግም። እንድሰሚኝ ስለምፈልግ ነው። አስጠንቅቄ ነው የምነግርሽ። ደጋግሜ ነው የምነግርሽ። ከዚህ በላይ ይበቃል። ገባሽ? ክብር አለኝ፣ ቤተሰብ አለኝ። ይህንን ቪዲዮ የሚያዩ በጣም ብዙ የቅርብ ሰዎች አሉኝ፤ እና ማንም ሰው እንደፈለገ ስሜን መጥራት አይችልም። እንዴት ነው ሰላም ነው። እንኳን እንደናመጣ እንኳን እንደናገኝ። ከባለፈው በኋላ ደጋግሜ ደውዬልህ ነበር። አሁንም ስልኬን ማንሳት አልፈለግህም። ለምን? ምን ብዬ እንደሄድኩኝ የምትረሳ አይመስለኝም እኮ አይ ነው። አሁንም የመጣሁት እኮ እዚህ ጋር ላለቅስ እንዳልመጣው መቼም ያስታውቃል። ክብር ያለኝ ሰው ነኝ። ዛሬ እዚህ ድረስ የጠራው ካሜራ ሚጂ እየጠበቅኩ፣ አንደኛ የፈለግከው ሰው ጋር ቪዲዮ መስራት ትችላለህ፣ አይመለከተኝም። ግን የኔ ስም የትኛውም ቪዲዮ ላይ እንዲጠራ አልፈልግም። የኔ ስም እየተጠራ ነበር እዚህ ጋር ልከራከርህ? ወይ እንደዛ አደረክ እንደዛ አደረክ ልልህ አይደለም። እሺ ምን አልኩሽ? ስሜን ጠራ ሳይሆን ቪዲዮ ላይ ስሜ እንዲጠራ አልፈልግም ያልኩት እንጂ አንተ ጠራህ እያልኩ አይደለም። እዚህ ጋር ሲቀጥል ደግሞ አንተ ሲጀመር በሁለት ሰው እንት ላይ እየቀለድክ ነው ያለው እና የራስን ደስታ ለማመቻቸት የራስን ህይወት ለመኖር እየሞከርክ ነው። አሁን ለምንድን ነው እንኳን አይደለም የሰው ልጅ የሚያወራው ነገር የእኔ ጭንቀት አይታየም። አንተ እየሰማሽን ከሆነ አሁን ላይ ምናልባት አንቺ እንደ ጭንቀሽ ሊሆን ይችላል። አካለው የመጣውም እያየ ነው የሚሰማውም ነገርም ያስጨንቃል፣ ግን በእኔ ቦታ ሆነች ነው ታ ሲሁ ከኔ የበለጠ አስጨናቂም አንቺ አንቺ አስጨናቂ ማለት አይ አንተ አንተ ችግር ምን እንደሆነ ታውቃለህ። ካንተ በላይ ሰው እየታመመ አይመስልም ካንተ በላይ ችግር እያሳለፈ አሁንም አልታመመሽ ከኔ የበለጠ አንቺ አልታመመሽ አይ ድሮ ጓደኛህ መጣ ቪዲዮ አብራ ስለሰራች በጣም ተጨንቀሃል። አንቺ ወተሽ እዚች ጋር ስላለቀሽ እና ወይም ደግሞ አንቺ ስለምታለቅሽ አይደለም። የሰው ልጅ ግዴታ ማዘኑን በማልቀስ አይሆንም። በቃ አንቺ አዘነሽን በለቅሶ ነው የምታሳዩ። የሰው ልጅ ደግሞ እኔ ደግሞ ሀዘኔን በድብቅ ነው ማሳየ። ገብተሻል። ግዴታ ሰው ብዬ አላለቅስም። ጎበዝ፣ በጣም ጠንካራ። አንቺ ስላለቀሽ በጣም ተጎድተሻል ማለት አይደለም። ተሻላለን ስለዚህ አንቺ አልቅሰሻል ብዬ ከኔ ጉዳት እኩል አላደርግሽም። ተጎድተሻል አልተጎዳሽም አያለሽም፣ ግን የእኔና የአንቺ ጉዳት አይገናኝም። እኔ ከራስ ወዳድ ሰው ጋር ሲጀመር ጉዳት የላወዳድርም አልችልም። አንተ ጋር መወዳደር ሰው አይደለሁም። ሰድ አይደለም ትክክለኛውን ነገር የተናገርኩት። ትክክለኛውን ነገር ስናገር ስድብ መስሎ ከታየ እያረግኩ ስለሆነ ነው። የሰው ልጅ የሚያደርገው ነገር በጣም ክብር ያለኝ ሰው ሲጀመር ሰው ልጅ ምን

የወሰንሽው እኮ አንቺ ነሽ። በጣም ፎከስ ያዙኝ ልቀቁኝ አልሽ። ያኔም ቢሆን ምንም አይነት መልስ አልሰጠኝም። ስልህም ነበር ከእኔ ወይ ከቤዛ ምረጥ፣ አንዳችንን እንደምትመርጥ ንገረኝኝ ያልኩት ኦኬ። ዛንቀን እኮ ነገር ምንም ነገር እያልክ አልነበረም። አይገባሽ አይገባሽ ነው እንጂ ነገር ይሻል ይዛንቀን። እኔ ምንድን ነው ያልኩሽ እኔና አንቺ ገና ሲጀመር ለክርክርና ለንትን ለጀብድ ምናም በቃ በጣም አንደኛ ነህ አንተ። ማሸነፉ አይቻልም። አሁን አንድ ነገር ሲሚ ምረጥ ምናምን እኔ ምንም የምመርጠው ነገር የለም። መጫወት አይ መጫወት እኔ በሴት መጫወት አልፈልግም። እህት ቢኖር እና ይኖር ነበር። እዚህ ጋ ቁሜ አንተን እያወራው ነው ስለ እኔ እህቶቼ እንድታወሪ አልፈልግም። አልነኩሽም፣ አንቺ ማለከሻችሁ። ስለዚህ ያልደረሰች ከቤተሰቦች ጋር ከሌላም ሰው ጋር ምንም ችግር የለብኝም። ለሴት ልጅ ክብር ቢኖርህ ኑሮ እህት አለኝ ብለህ ብታስብ ኑሮ ሴት ልጅ ቁማ እየለመነችና እያወራች እንደዛ አትሆንም ነበር። ንቀት ነው እንደዛ እያወራው ዝም ብለህ አንገትህን ደፍተህ ዝም ያልኩህ ንቀት ነው። ኤፍሬም እስኪ ንገር፣ ንቀት ነው። ስላፈቀርኩ ነው እንደዚህ የምትሆነው፣ ስለወደድኩ ነው የኔ ይሁን ስላልኩ ነው እንደዚህ ይሆን ካለው ምንድነው ስለምን ነው ምላሽ ማሰጠኝ? ተፈከርኩ ምን አምናት ከቤዛ ጋር ያለህ ነገር እየተገናኘ ሰራው? ነው ኦኬ፣ ስለዚህ ከቤዛ ጋር ያለኝ ነገር ከዚህ በፊት ቪዲዮ ላይ ያለውን ገብተሽ አይቻለሁ። ሊሆን ይችላል። ስለዚህ ፕላን ንገረኝ እኔ ልውጣ ከህይወት? እኔና አንቺ መቀጠል ምንችለው መንገድ ነገርኩሽ? ወይስ ዛሬም እንደ አዲስና እንደ ሌላ ቀኑ እንተጸቃጨቀን ነገርሽ ወይስ ዛሬም ፎክረሽ ሚላምሩሽ እኔ ናችሁ እኮ መቀጠል ምን ችለው እኮ አማርኛ ነገርሽ እኔ ናችሁ እንዴት መቀጠል እንዳለብን ባለፈው ነገር ዛሬ ደግሞ ድጋሚ ላንቺ አለ ነገርሽ ስለዚህ ያ አሁን እያልከኝ ያለው እኔ ናችሁ አብረን መቀጠል አንችልም ያን ሁሉ ያሳለፍነው ነገር ምንም ማለት አይደለም ላንተ እንደዚህ በቀላሉ ምትሆነው ነገር ነው ስለዚህ ያንተ መጠበቂያ ነበር ምትፈልገውን ስታገኝ ዛሬ እኔ በክፉ ቀን አብሬ ነበር። አብረን በጣም ብዙ ጥሩ ጊዜዎች አሳልፈናል። ያን ሁሉ ነገር ትተህ ዛሬ የምትፈልገውን ስታገኝ እኔ ከጨዋታ ውጪ እያደረከኝ ነው። ያደረኩት ከዚህ በላይ ምን? በጣም ራስ ወዳድ ነው ኤፍሬም። እግዚአብሔር ማለት ይሄ ነው ብዬ ለአንተ መናገር ከምችለው፣ እንዳንተ አይነት ሰው ሁሉ አጋጥሞኝ አያውቅም። እንዳንተ አይነት ራስ ወዳድ ሰው አጋጥሞኝ አያውቅም። የራሱን ደስታ ብቻ የሚፈልጉ ሰው አጋጥሞኝ አያውቅም። አሬ ደግሞ የራሱ ስሜት ብቻ የሚጨነቅ ሰው አጋጥሞኝ አያውቅም። ለሰው ስሜት ማይጨነቅ ሰው አጋጥሞኝ አያውቅም። ልክ እንዳይጭ ማ ስለ ራስሽ ስሜት እና ስለ ራስሽ ሐዘን፣ ስለ ራስሽ ትልቅ፣ ስለ ራስሽ ነገር ትሰሩታል። ስለ ሰው ነገር ግድ አይሰጥሽም፣ ምክንያቱም የራስሽን ነገር እና የራስሽን ሀሳብ ብቻ ነው እያወራሽ ያለሽው። ገብቶሻል አይደል? እኔ እዚህ ጋ ስለ እኔ መጥፎነት ስለ እኔ ሲጀመር ያንተን ህመም ላዳምጥ አንተ ጋር ከጎን ልሆን እንጂ ያልኩት እዚህ ጋር ራስ ወዳድ ብሆን ኖሮ መውጣት ይችል ነበር። አሁንም የምፈልገው አንድና አንድ ነገር፣ ቤዛ ምን አትቆይ ቤዛ ጋር ያለህ ነገር ምንድን ነው? ከቤዛ ጋር ያለህ ነገር ምንድን ነው? አትመልስም ዝም ነው የምትለው። ስለዚህ አንተ የምትመልሰው የምትፈልገው ምን? የምትመልሰው ስሜን ስጠሪ ነበር። ሁላችሁም ነው የጠራሁት። አይ ቤዚ እንደት ነሽ? ምን ነው እሱ ማግኘት ነበር የምፈልገው። አይ መናገር ነበርኩሽ ኤፍሬም እንደሚመጣ የሚያስደስትሽ ስለመሰለኝ ነው ስምሽ እንደውም የጠራሁት። ከዚህ በፊት ስሜንም ስጠሪ ነበር። ያን ያክል ትልቅ ነገር አይደለም። እዚህ ጋ እንግዲህ ኤፍሬም ታውቂያለሽ፣ ባህሪውን ከኔ በላይ ከኔ በፊትም ታውቂያለሽ። ገባሽ? ስለዚህ ስለ እሱ ባህሪ ልነግርሽ አልችልም። እኔ የምፈልገው ያላችሁን ነገር አንቺ እንድትነግሬ ነው። ያምራል፣ ቦታችሁ ደስ ይላል። ጭራሽ በአጠገቡም ደበረሽ? ለምን ይደብረኛል? አይደብረኝም። እሷን እያወሯት መሰለኝ እሷ እኔ ጋር መምጣት። ደበረሽ? ላውሯት አይ ነው ከደበረሽ፣ ብዬ ነው ማውራት ቻለ። አንዴ አሁን እዚህ ጋር ልጨቃጨቅ ወይ እናንተ ጋር ነው አሁን? ለምን ትሄድ? ስለፈለኩ መሰለኝ የጠራው ስለ ኤፍሬም፣ ኤፍሬም ጋር ያላችሁ ነገር እንድትነግሪኝና ከዚህ በፊትም ቪዲዮ እያየሁ ነው። በስልክ አውርተን አንቺ ጋር መጨረስ አቅቶኝ አይደለም። ሁሉንም ነገር በካሜራ ፊት ስለጀመር ነው ሁሉም ነገር ማወቅ ስላለባቸው፣ አንቺም ጋር የደወልኩትን አንቺ ጋር ነው ነው ሰርቪን ጋር ከዚህ በፊት አግኝታኝ የማታውቅም አግኝቻት አላውቅም፣ አይደለም እኔ። ደግሞ ከማናችሁ ጋር ችግር የለብኝም። ችግርም ቢኖርብኝ የሚኖርብኝ ከእሱ ጋር ነው። ገባሽ? እኔ አንቺ ጋር መቀያየር መማች ጋር ይላል ነገር መነጋገርም አልፈልግም። እዚህ ጋር አክብሬ ኤፍሬም፣ ዝም በል ላውራት እኮ፣ ዝም በል እኮ፣ ዝም በል አክብሬ ነው የጠራሁት አይደል እኔት አክብሬ ጠርችሻለሁ። በክብር አውርቼሽ ማወቅም የሚፈልገውን ነገርሽ፣ መናገርም የሚፈልጊውን ተናገርሽ። መላየት ነው የምፈልገው ካንቺ ጋር ምንም አይነት ችግር ስለሌለብኝ

እንደዚህ እንድትናገሪያት አልፈልግም በቃ በስነ ሳምንቱ ኤፍሬም አፋላት እኔ እና እሱ ተግባብ ትንሽ እያወራን ነው ገባህ አሁን እንደዚህ መሀል አትግባ ከኤፍሬም ምን እንደምትፈልጊ በቃ አሁን ደግሞ መጣሽ ገባሽ ምን ፈልገሽ ነው የመጣሽው ጠብቆ ምንድን ነው? ከኤፍሬም ፈልግ ይመስለኛል ሲጀመር አሳማኝ ምክንያት ያለሽ አይመስለኝም እንጂ እንደዚህ እና ጊዜ ላይ ነገር እኔ

ይሄን ነው የምትፈልገው አነጋገርሽን አሳምሪሽ አንቺ ውጭ ስላልሽኝ አይደለም መውጣት ውጭ አዳምጪኝ አዳምጪኝ አዳ አንቺ ውጭ ስላልሽኝ አልወጣም ገባሽ ለፍቅር ብዬ ዝቅ አልኩና ለሱ ዝም አልኩት ማለት አንቺ የኔን ክብር እንድትናገሪ ስለዚህ አንታወቅም አታውቂኝም አላውቅሽም ስለ እኔ ክፉ እንድታወሪ አልፈልግም እኔ ስለ አንቺ ክፉ አውርቼም አላውቅም እዚህ ጋር አንቺ ማንም አይደለሽም እኔን ልታስጠነቅቂኝም ልታስፈራሪኝ የምትሞክር ስለዚህ አልተዋወቅ፣ ነው ማለት ነው። ምታይቂኝ ስሜን ነው ገባሽ። ማን እንደሆን እንኳ አላወቅሽ። ማንነት ማወቅ ደግሞ የፈለግሽ አሳይሻለሁ። ከዚህ በኋላ ገባሽ። ክብር አለኝ ከብራ ጀርባ

እዚች ጋር ማናችንም ማን አዳምጠኝ፣ አዳምጠኝ እኮ ዝም በል አዳምጠኝ። የጠሯችሁ ነኝ፣ ነኝ እማውራ እዚህ ጋር ነኝ። ገባ ማንም እየመጣው ምንድነው የጠራሽ እንዳውራ እድል ሰጪ። ስለዚህ ላውራ የጠራሁበትን ምክንያት ልናገር። ገባሽ ኤፍሬም አፈቀርኩ እንጂ ይሄን ያክል ለአንተ ምንም አልሆንኩም። ገባ ምን አይደለም፣ አንተ ማለት ነው ብሶ ሌላም ሰው ይመጣ ገባ። ላክብሬ አንተ ምን ችግር አለው? ከአንቺ ጋ ምንም ችግር የለብኝም። ሲጀመር ይህን ሁሉ ጊዜ አምስት ወርና ስድስት ወር ጠፍተሽ ዛሬ የመጣሽው ምንም አይነት ምክንያት የለሽም። ኤፍሬም ከእኔ ጋር ደስተኛ ነበረ። ስለዚህ ደስተኛ ሆኖ ስታየው እሱን የሱን ህይወት ለመበጥበጥ ነው የመጣሽ። ገባሽ? የእሱን ህይወት ለመበጥበጥ ነው የመጣሽ። አንድ ቀን ስልክ ደውለሽ እንደዚህ ሆንኩ ሳትይ ዛሬ መጣሽ። የሱን ህይወት የምትበጠብጪ አንቺ ነሽ ነሽ። አይደለሁም። መውጣትም ካለብሽ ማለት ነው እኔ ኤፍሬም ጓደኛ ነኝ። የሱ ደስታ የሚያስደስተኝ ሰው ነኝ። እኔ እኮ ባልወድክ አልመጣም ነበር። ባልወድክ እኮ ላንተ መስዋዕት ከፍዬ እዚህ ጋር አልመጣም ነበር። እሷ ደግሞ ፍሬም፣ እሷ ማናት? ስለ እኔ እንደዚህ የምትናገረው? እኔ እኮ ስለምወድህ ነው። ከምንም በላይ እንደምወድህ ታውቃለህ። እንድታውቅልኝ የምፈልገው ነገር እንደምወድህና እንደማከብደ ነው። ገብቶሃል? በጣም በጣም በጣም ከምንም በላይ እንደምወድህ እወቅ።